እንጃ ገንዘብ አግኝቼ ነበረ ሰርቀው ምናምን ትላለች። ገንዘብ አግኝቼ ነበር ኮምፒውተር ነው ማለቱን አላውቅም። ከዛ ያን ገንዘብ አንስቼ ምናምን ትላለች። ምን ነው ነው ሰብራንስታና ያ ነው ደጋ መሐመድ አሁን አታልቅሽና ዝም ብለሽ ቀጥ ብለሽ ንገሪኝ። ከዛ ምን ሆነ ታዲያ? እሺ የሆንሽውን ነገር ንገሪኝ። አታልቅ አታልቅሽ የሆንሽውን ነገር ንገሪኝ ዝም ብለሽ እጅሽም ማን ነው የሚቆርጥ? የሚቆርጥሽም ነገር የለም። ችግር የለውም። እኔ ደግሞ ደውላለሁ ሰዋኩም ደውለታለሁ። ሰይድ መሐመድ እንዲያናግር ሞክራለሁ። እኔ ለጦ መንገሻም ደውላታለሁ። ሰላም፣ ውድ የአብዱ መንገሻ ቤተሰቦች እንደት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ለማንኛውም ዛሬ ቀን በእና በአብዱ መንገሻ ቤት ምን እግር ጣለሽ ትሉኝ ይሆናል። ዛሬ የአብዱ መንገሻ ሚስት እንግዲህ እስኪ ካሜራሽን አስተካክለሽ ደውይልኝ አንድ ጉዳይ እፈልግሻለሁ አለችኝ። እንግዲህ ምንድነው የፈለገችኝ እሷ ስደውልላት እንግዲህ ምታወራን ይሆናል ውድ ቤተሰቦች፣ እስከ መጨረሻ ድረስ ግን ከኔ ጋር ሁኑ ላይክ እያደረጋችሁ እሺ። ውድ ቤተሰቦች ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ እሺ። በርትታች በርትታችሁ ሰብስክራይብ አሉ። ለማንኛውም ደውላት ነው ከኔ ጋር ሁኑ። ሄሎ ወይ ጀነቲ እንዲነሽ ደህና ነሽ ወይ አለሁልሽ እስኪ ምንድን ነው የፈለግሽኝ? ሁሉ ሰላም ነው? ካሜራዬን አስተካክል ያለው። እንግዲህ የምትፈልጊ ነገር ምንድን ነው? መናገር ትችላለሽ። አይዋ በቅድሚያ ቤተሰቦቻችን ሰላም ታላቅርብላቸው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የአብዱ መንገሻ ዩቱብ ተከታታዮች እንዴት ናችሁ? አማን ነው ወይ ላይክ ሸር ኮሜንት እያረጋችሁ ተከታተሉት እ ብለ እና ምለው ለሚዬ አብዱ መንጌ ፍራንክ ላረገው ፈልጌ ነበረ። ምን ብለሽ ነው ፍራንክ ፍራንክ ማረገብ? እኔ ምን ላግዝሽ? አንቺ በካሜራ ነው የምታግዥምአውራሽ ያ እንደት እንደሚል ፊቱን ለማየት በጣም ጓጉቻለሁ።

ሐኪሳቸው ብር እናገኛለን፣ ሳንቲም እንደዚህ ልብስ ስናጥብ እናገኛለን። ብዙ ጊዜ ራሱ እንደዚህ ስለምናገኝ እኔ ግን የምለው ተበድ አድርጌ አልጅቲ ጥቁር ፋሳ ፀዳ የታሰረ ብር አገኘው። አስር ሺ ብር ያህላል አራሀዚያን በላይ እለዋለሁ አስር ሺ ሪያል በላይ አገኘሁን እለዋለሁ ማለት ነው ያኔ ብሩ ወስጃ አቁርፋ የወሰድኩ በኋላ ያንን ብር አድርሼ ስመጣ አልጅቲቱ ቁርፋ ካሜራ አለ። ካሜራውን ደግሞ ሳይ በጣም ደነገጥኩኝ እለዋለሁ ማለት ነው። እና ካሜራ ካሜራ አለ፣ እንዳልመልሰውም በካሜራ አይተውኛል። ምን ላድርግ? ሰው አክፈልግልኝ እና ሀይቤን ልውጣ ነው የምለው ማለት ነው። ሃያዙኝም እጄን ይቆምጡኛል፣ ሰዎቹ ይገሉኛል ብዬ ነው ስራት የማረገው። የስራሽ ሚስጥሽ ምን አይነት ስሜት እንደሚሰማው ግን አስበሽበት ነው? ደ ፈተና እኮ ነው፣ በጣም ትልቅ ፈተና። ምክንያቱም አሁን ሚስቱ በአረብ ቤት ሆና ብር ሰራሽ ተብላ ተይዛ፣ እንግዲህ እጇ እንዳይቆረጥብኝ ብሎ በስማ አንቺ፣ ከባድ ነው በጣም ግን ያረክሽበት

ፈንጠር በሉ እናንተ፣ እንዳይነቃ ያኔ ካሜራ ተላያዛችሁ እንዳይነቃ ካሜራውን አደራጅታችሁ ለሱ ስደውል ማለት ነው። እናንተ ፈንጠሩ ትላላችሁ። ስለዚህ እንግዲህ ስንሄድ የምንገናኝ ይሆናል። ኢንትሮን የምሰራው ቀደም ብዬ ነው። እንግዲህ ውድ ቤተሰቦቼ ከነገ ወዲያ ምናምን እንሄዳለን። እዛ የምንገናኝ ይሆናል። ጥሙጋ ውድ ቤተሰቦቼ፣ በዛም የጥሙጋ ልጆች የሆናችሁ ጥሙጋ ትንሽ እናሳያችኋለን። እወዳችኋለሁ። ቪዲዮውን ግን እስከመጨረሻ ድረስ በእኔ ስም እዩት። እሺ፣ ሙሉ ቤተሰቦቼ፣ ባይ ባይ። ጀነትዬ መልካሜ በይሺ፣ መልካም ስራ ይሁንልሽ። ቻው፣ የኔናትሽ ሙሉ ማይሰማ

እሺ ያው በኛው ስልክ አውሪኛው ይዣለሁ። በእኛው በኛው በሙሉጌታ ስልክ እያወራናል። ታዲያ ምንድነው የጨነቀሽ ለምን?

እስኪ አዳምጪኝ አበይ እሺ ልጅቱ እናቷ ጋር ነው ተሰደደባሽ ታዲያ የጋ ማህመድ አሁን አታልቅሽና ዝም ብለሽ ቀጥ ብለሽ ንገሪኝ ከዛ ምን ሆነ ታዲያ እሺ የሆንሽውን ንገር ንገሪኝ አታልቅሽ የሆንሽውን ንገር ንገሪኝ ዝም ብለሽ መሆነሽ ነው የሆንሽውን ነገር ንገሪኝ። ምን ሆንሽ? መቱሽ? አሳሰሩሽ? ታዲያ ምን አደረጉሽ? ናሌላ እስኪ ሳታለቅሽ ንገሪኝ የሆንሽውን ነገር መናገር ብቻ ነው በቃ ንገሪኝ። ዝም ብለሽ ችግር የለውም መፍትሄ የምፈልግም ከሆነ መፍትሄ እፈልግበታለሁ። ዝም ብለሽ ንገሪኝ። በካሜራ ይውሽሽ አቁርፋሽ አንወርሽ። ታዲያ እሺ ምን አልወሰድሽው? ታዲያ ምን ያስለቅስሻል? ታዲያ ምን አረጉሽ ሌላ? ደበደቡሽ እንዴ ወስደሽው ነበር አሉኝ። ምንድን ብለሽ ቢያንስ ሀገርሽ ነው የምትመጪው። ምን አጨናንቅሽ? አንተ ታዲያ ኧረ ምንም ነገር አትሆኝም፣ አይዞሽ፣ አታልቅሻውም። ምንም ነገር የሚያደርጉሽ ነገር የለውም፣ ወላሂ ላይ አስቆምጡት ችግር የለውም። እንደዚህ አትበይ፣ እኔን አዳምጪኝ። የምሆኝ አለሁ የማልኖረው እኔ እጅሽ ስለተቆረች ነው እንደምወድሽ እሱን ማጠንቀቅሽ ታያለሽ፣ እንደማፈቅድሽ እና እሱን እንትን አትበይና፣ እኔ የማስረዳሽ ነው። በይ እንኳን የነሱ ብር ገዴል ይግባላቸው። ብራቸው ምንድነው አደም የሚያጨናንቅሽ? ሀገርሽ ነው እንጂ ሌላ ሀገር አይደሉሽ። እጅሽም ማነው የሚቆርጥሽም ነገር የለም ችግር የለውም። እኔ ደግሞ ደውላለሁ፣ ሰው አኩም ደውለታለሁ፣ ሰይድ መሐመድ እንዲያናገር ሞክራለሁ። እኔ ለጠይቀው ምሻም ደውላታለሁ። ምን እንደሆነ ያስለቅስሽ ነው ምልሽ። እኔ ያልኩሽ ያለሁት ነገር እየሰማሽ ነው እኔን አዳምጪ፣ ሸጋ መሀመድ ለቅሶ ምናምን የሚያስፈልገው ነገር የለም ምንም የሚያስቆርጥሽም ምንም የሚያስብልሽም ነገር የለም። ችግር የለውም። እኔ እደውልላችኋለሁኝ አረቢቱን ጠይቃ መንገሻ እንድታናገር አደርጋለሁኝ። አዛም በተረፈ ባለው ምንም ነገር ችግር የለውም። ብመጭም ወደ ሀገርሽ ነው ምንም የሚያደረጉሽ ነገር የለውም። መሆነሻን ማመጫው ሀገርሽ እንጂ ወይ ታገል ይወስዱሽ ብለሽ እ ምን ለሰው ነው እንደ የምንኖሪው? አንቺ እና ሁኚ ችግር የለውም። ሁኚ እኔ የምንሽን አዳምጪኝ። ስለሰው እንተውና ስለራሳችን ብቻ እናውራ። ለሰው አይደለም የምንኖረው፣ ኖረው ለራሳችን ነው። ምንም ነገር አያስደርጉሽም ብዬሻለሁ። እኔ ደውላለሁኝ፣ እሞክራለሁ። በምሞክረው ሁሉ ነገር ማለት ነው። እዚህ በተረፍ ችግር የለውም። ለምን ብለሽ ታቃጥይዋለሽ? ስጫቸው ብሩን። ምን ብለሽ ነው የምታቃጥይው? የሰው ገንዘብ ስጫቸው። እኔ እያስረዳሁሽ ያለሁት ነገር ስጫቸው ብሩን። ምንም ነገር እንደዚህ ነው እንደዚህ ነው አትበይ። መልሰሽ ስጫ። የሰው ገንዘብ እኛ የሰውን ገንዘብ አንፈልግም። ወደ ሀገርሽ ነው የሚያሳፍሩሽ፣ ያሳፍሩሽ ችግር የለውም። ማንም ነገር ደግሞ አላህ እንጂ ሰው እነሱ ባሉት ነው እንዴ የሚያስቆርጡች እነሱ ባሉት ነው እንዴ እንትን የሚሉት? አላህ ብቻ ነው እንትን የሚሉት። የሰው ገንዘብ አትንኪ መልሽ፣ ዝም በሽ የምን ማቃጠል የምን እንትን ማለት ነው? መልሽ ወደዛ፣ ዝም ብለሽ ከዛ እኔ ደውልላት አለው። አረ ዝም በይ እንደሱ አይደለም እኔን አዳምጭኝ ብሩን እንኳ አግኝቼዋለሁ ብለሽ መልሽላቸው አይ አንፈልግም እኛ በኮምፒውተር ይዘንሽ አንካሉ ችግር የለውም ወደ ሀገርሽ ነው ያሳፍሩሽ ምንም ነገር የሚያረጉሽ ነገር የለም ብራቸው መልሽላቸው እንደዚህ እንደዚህ ብለሽ መጨናነቅ ማልቀስ የለም ፊትሽን ኮምፒውተር አድርገሽ ማለት እረበክሽ የሰው ገንዘብ የሰው ገንዘብ የሰው ገንዘብ ማ ይዘሽ እንዳመጭ። አንዴት የሰው ሀቅ አንዴት አንዴት ብር ታውቂያለሽ? አንዴት ብር ማልፈልግኝ የራስሽን ሀቅ ብቻ ነው። አረ ወዲያ እንደ ድህነታችን እናድራለን እንግዲህ። የለም ብቻ ለሀገርሽ አበቃሽ። ችግር የለውም የሚያስብልንም ነገር የሚያጨናንቅ ማ የለም። እንደዚህ ነው እንደዚህ ነው ብለሽ የሰውም ሀቅ ይዘሽ እንዳመጭ የሚያስጨንቅሽም ነገር የለም። እኔ አሁን ለጦይባ መንግሻ ልደውልላት ነው። እንደዚህ እያለቀሽ ምናምን እንዳትጠብቂ፣ እደውልላታለሁ ለጦይባ መንግሻ ጠብቂኝና፣ ጦይባ መንግሻ እናናግራታለሁኝ። ከዛ ሰዋኩ እንድትደውልላት እኔ እነግራታለሁ። ምን ብለሽ ታቃጥያለሽ? መጀመሪያ እኔን ባማከርሽኝ። ለምን ብለሽ አቃጠልሽ? የሰው ገንዘብ ሼጋ መሀመድ እኔ ከሰማሽኝ እና ካዳመጥሽኝ፣ እኔ የምልሽን ስሚኝ። አልሰማም ከሆነ እንግዲህ ምንም ማድረግ አልችልም። እኔ የምልሽው የተቃጠለው ተቃጠለ፣ ያለውን እንግዲህ እንመልሳለን። የሰውን ገንዘብ አንፈልግም፣ ክፈሉም ሐሉ፣ ይከፈላቸዋል የሚሉትን እንሰማለን ማለት ነው። ስለዚህ እንደዚህ ነው እንደዚህ ነው ብለሽ አትጨናነቂ ብቻ እንጂ አግንተ ሽው ነው እንጂ ሰርቀሽ ነው እንዴ? የማይመስለው እኮ ነው የምታወሪው? ወላሂ የተገኘ ገንዘብና የተሰረቀ ገንዘብ አንድ ነው እንዴ? እ? እንጃ ገንዘብ አግኝቼ ነበር ሰርቀው ምናምን ትላለች። ገንዘብ አግኝቼ ነበር ኮምፒውተር ነው ማለቱን አላውቅም? ከዛ ያን ገንዘብ አንስቼ ምናምን ትላለች። ምንም አሁን ዝም ብለሽ እና እንደዚህ እንደዚህ ነው ብለሽ አትጨናነቂም። አሁን እንደ ነው እሱ